ሰላም ጤና ይስጥልን። የአፍታ ሚዲያ ዩቲዩብ ቻናል ቤተሰቦች እንደምንሰነበታችሁልን። ከአፍታ ሚዲያ ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘን ቀርበናል። በቅድሚያ ማርስተ ዜናዎችን የምናስደምጣቸው ይሆናል። ከፍተኛ ወታደራዊ አዛዡ በወታደራዊ ካምፕ ውስጥ መረሸናቸው ከፍተኛ ድንጋጤን መፍጠሩ ተሰምቷል። ከሰሞኑ በብርሃኑ ጁላ የሚመራው የብልጽግናው መከላከያ ሰራዊት ከፍተኛ ወታደራዊ መኮንኖች እየሸሹ የፋኖ ኃይሎችን የተቀላቀሉ ነው በሚል ከፍተኛ ብስጭት ውስጥ ገብቶ መግለጫን ያወጣ ሲሆን ሲሆን በትላንትና ዕለትም በርከት ባሉ ወታደራዊ ካምፖች ይሸሻሉ በሚል በከፍተኛ ወታደራዊ መኮንኖች ላይ ጥብቅ የተባሉ ቁጥጥሮችን እያደረገ መሆኑን ሰምቷል። በትላንትና ዕለትም በሰሜን ምዕራብ እዝ ወታደራዊ ካምፕ ውስጥ ከፍተኛ ወታደራዊ አዛዥን መረሸኑን ሰምቷል። ይህንንም ተከትሎ በሰራዊቱ ዘንድ ከፍተኛ ድንጋጤ መፈጠሩን ሰምተናል። በዝርዝር የምታደምጡት ይሆናል። በሌላ በኩል እንዲሁ በቀጠለው የክልሉ ውጊያ በተለያዩ አካባቢዎች በዛሬው ዕለት ውጊያዎች እንደ አዲስ መቀስቀሳቸው ሰጥታቸው ተሰምቷል። የብልጽግናው መንግስትም በከባባድ መሳሪያዎች የሚያካሄዳቸውን ጥቃቶች አጠናክረው መቀጠላቸው ተሰምቷል። በዚህም በመተማመቄት እብናት፣ ዛምባራ እንዲሁም ሜዲራማት በሚባሉ ግንባሮች እንደ አዲስ ውጊያዎች መቀስቀሳቸው ተሰምቷል። በእነዚህ አካባቢዎችም መድፍና ታንክን ጨምሮ በከባባድ መሳሪያዎች ጭምር የታገዙ ውጊያዎች መቀስቀሳቸውን ሰምተናል። በሌሎች የክልሉ አካባቢዎችም ውጊያዎች ተጠናክረው መቀጠላቸውን ሰምተናል። ከአውደ ውጊያ ግንባር የደረሱን የውጊያ መረጃዎችን ወደ እናንተ በዝርዝር የምናደርስ ይሆናል። በሌላ በኩል እንዲሁ ከሰሞኑ ስብሰባን የተቀመጡት የብልጽግናው መከላከያ ሰራዊት ከፍተኛ ወታደራዊ ጀኔራሎች እርስ በርሳቸው ከፍተኛ ውጥረት ውስጥ መግባታቸው ተሰምቷል። ከፍተኛ ወታደራዊ ጀኔራሉም መልቀቂያ ማስገባታቸው ተሰምቷል። ይህንን ተከትሎም በርከት ያሉ መረጃዎች ወደ አራት ኪሎ መንደር እየተሸጋገሩ መሆኑን ሰምተናል። በዝርዝር የምታደምጡት ይሆናል። በሌላ በኩል እንዲሁ የክልሉ ፕሬዝዳንት ልጃቸውን በኃላፊነት ከሾ በኋላ በርከት ያሉ የምዝበራ ክሶች እንደተመሰረተባቸው ተሰምተዋል። ይህንንም ተከትሎ ለፌዴራል መንግስቱ ጠንከር ያለ ተቃውሞ ከክልሉ መሰማቱ ተሰምተዋል እነዚህ መሰማቱ ተነግሯል። እኚህ የክልል ፕሬዝዳንት ማናቸው? ከሰሞኑ በበርካታ የክልል ፕሬዝዳንቶች ላይ የሙስና ቅሌቶች በይፋ እየወጡ ይገኛሉ። በዝርዝር የምታደምጡት ይሆናል። በሌላ በኩል እንዲሁ ሰባት ከፍተኛ ወታደራዊ መሪዎች በእጅ ይገኛሉ ሲሉ የፋኖ ከፍተኛ ወታደራዊ መሪዎች መናገራቸው ተሰምተዋል። ከሰሞኑ በርከት ያሉ የብልጽግናው የጦር አመራሮች ለፋኖ ኃይሎች በገዛ ፈቃዳቸው እጃቸውን እየሰጡ የሚገኝ ሲሆን እየተደረጉ ባሉ ውጊያዎችም በርከት ያሉ ከፍተኛ ወታደራዊ መኮንኖች በፋኖ ኃይሎች በምርኮ መያዛቸውን ሰምተናል። በዝርዝር የምታደምጡት ይሆናል። ክቡራትና ክቡራን እስከ መረጃዎቹ ፍጻሜ ድረስ ቆይታችሁን ከአፍታ ሚዲያ ጋር እንድታደርጉ የጠየቅን ወደ ዝርዝር መረጃዎቻችን የምናልፍ ይሆናል። አብረን እንቆይ። ወደ መጀመሪያው መረጃችን ስናልፍ ከፍተኛ ወታደራዊ አዛዡ ካምፕ ውስጥ በመከላከያ ሰራዊቱ ከፍተኛ ወታደራዊ አመራሮች ትዕዛዝ መረሸኑ ተሰምቷል። ከሰሞኑ የአራት ኪሎ የአብይ አህመድ አስተዳደር በርከት ያሉ ከፍተኛ ወታደራዊ እንዲሁም መስመራዊ መኮንኖች እየከዱ የፋኖ ኃይሎችን እየተቀላቀሉ ነው። ከዚህ ባሻገርም ለፋኖ ኃይሎች ሚስጥሮች እየደረሱ ነው በሚል ከፍተኛ ብስጭት ውስጥ የገቡ ሲሆን፣ የሰሞኑ የበዓል ዘመቻ መክሸፉን ተከትሎ ከፍተኛ ብስጭት ውስጥ የገቡት እነ ብርሃኑ ጁላ በአሁኑ ሰዓት በሁሉም ካምፖች የሚገኙ መስመራዊ መኮንኖች እንዲሁም ከፍተኛ ወታደራዊ አመራሮች ላይ ጥብቅ ቁጥጥር እንዲደረግ ትዕዛዝ መስጠታቸው ተሰምተዋል። በትላንትናው ማለትም ጎንደር አዘዞ በሚገኘው የሰሜን ምዕራብ ዕዝ ወታደራዊ ካምፕ ውስጥ አንድ ከፍተኛ ወታደራዊ አዛዥ በብርሃኑ ጁላ ቀጥተኛ ትዕዛዝ እንዲረሸን መደረጉ ተሰምቷል። ይህንን ተከትሎም በርከት ያሉ የሰራዊቱ አባላት ላይ ድንጋጤ መፈጠሩና ከፍተኛ የሆነ የእርስ በርስ ቶክስ በርስ እንዳይከፈት በካምፑ ከፍተኛ ድንጋጤ መፈጠሩንም እየተሰሙ ያሉት መረጃዎች አመላክተዋል። ከሰሞኑ በብርሃኑ ጁላ የሚመራው መከላከያ ሰራዊቱ ባወጣው ጠንከር ያለ መግለጫ ከፍተኛ ወታደራዊ የጦር መሪዎችን ጨምሮ መስመራዊ መኮንኖች እየከዱና እየሸሹ ከዛም አልፎ ለፋኖ ከፍተኛ የተባሉ ወታደራዊ ሚስጥሮችን አውጥተው እየሰጡብኝ ነው በሚል ንዴት የተሞላበት መግለጫን ማውጣቱ አይዘነጋም። ከሰሞኑ በተጀመሩ ጥብቅ ቁጥጥሮች መሰረትም በአሁኑ ሰዓት በሁሉም ካምፖች የሚገኙ የሻለቃ አመራሮች እንዲሁም በርከት ያሉ ኮሎኔሎች እና መስመራዊ መኮንኖች ላይ ጥብቅ የተባሉ እርምጃዎች እንዲወሰዱ ከአራት ኪሎ አስተዳደር እንዲሁም ከከፍተኛ ወታደራዊ ጀኔራሎች ጠበቅ ያስቀጠለ ትዕዛዝ ወደ የካምፖቹ መውረዱንም የተሰሙ ያሉት መረጃዎች አመላክተዋል። በትላንትና እለት በሰሜን ምዕራብስ ካምፕ የተፈጸመው የአዛዡ ርሸናም ከዚህ ጋር የተገናኘ እንደሆነም ከመከላከያ ምንጮች የተሰሙ ያሉት መረጃዎች አመላክተዋል። ወደ ሌላኛው መረጃችን ስናልፍ በቀጥለው የአማራ ክልል ውጊያ በዛሬው እለት በተለያዩ የአውደ ወጊያ ግንባሮች ውጊያዎች እንደ አዲስ መቀስቀሳቸው ተሰምተዋል። በእነዚህ አውደ ወጊያ ግንባሮችም በከባባድ መሳሪያዎች ጭምር የታገዙ ጥቃቶችን የብልጽግናው ጦር ሰራዊት መክፈቱ ተሰምተዋል። የፋኖ ሀይሎችም ይህንን የአገዛዙን ጦር ሰራዊት እርምጃ ለመቀልበስ በሁሉም አቅጣጫዎች ከፍተኛ ተጋድሎችን እያደረጉ መሆናቸው ተሰምተዋል። በአሁኑ ሰዓትም በመተማ በመቄት እብናት እንዲሁ ቆም ዘባራና ሜዳረሚ በሚባሉ የአውደ ውጊያ ግንባሮች ላይ በከባባድ መሳሪያዎች ጭምር የታገዙ ውጊያዎች እንደ አዲስ መከፈታቸው ተሰምተዋል። በእነዚህ የአውደ ውጊያ ግንባሮችም የፋኖ ኃይሎች ከህዝቡ ጋር በጋራ በመሆን በከባድ መሳሪያ ድብደባ ለመፈጸም አቅደው የመጡ ያገዛዙ ጦር ሰራዊት አባላት ያሰቡት እንዳያሳካ በሁሉም አቅጣጫ የመከላከል ስራዎችን በመስራት ላይ እንደሚገኙ ተሰምተዋል። ከዚህ ባሻገርም በሌሎች ወሳኝና ስትራቴጂካዊ ጠቀሜታ ባላቸው የአውደ ውጊያ ግንባሮች የተ እየተካሄዱ ያሉ ውጊያዎች ዛሬም ለተከታታይ ቀናቶች ተጠናክረው እየተካሄዱ መሆናቸው ተሰምተዋል። በጋሸና ና በቋራ ሜዳ ላይ እየተካሄዱ ያሉ ውጊያዎችም እስካሁን አሳ ድረስ ተጠናክረው መቀጠላቸውና የፋኖ ኃይሎችም እነዚህን ወሳኝ የተባሉና ና ስትራቴጂካዊ ጠቀሜታቸው ላቅ ያሉ ቦታዎችን አሳልፈው ላለመስጠት ከፍተኛ የተባለ መስዋዕትነትን እየከፈሉ መሆናቸውንም ከግንባር እየተሰሙ ያሉት መረጃዎች አመላክተዋል። ወደ ሌላኛው መረጃችን ስናልፍ ደግሞ በአሁኑ ሰዓት በርከት ያሉ የክልል ፕሬዚዳንቶች በተጨማለቁ የሙስና ወንጀሎች ውስጥ እንደሚገኙ ከሰሞኑም ለፌደራል መንግስቱ በርከት ያሉ ቅሬታዎች ከተለያዩ ክልሎች የቀረቡ መሆኑ ተሰምተዋል። በዛሬ ሁለት የተሰማው መረጃ እንደሚያመላክቱ ደግሞ የአፋር ክልል ፕሬዚዳንት ለልጃቸው ቁልፍ የተባለ የኃላፊነት ቦታን ከሰጡ በኋላ በከፍተኛ የሙስና ወንጀሎች ተጨማልቀው እንደሚገኙ የሚያሳይ መረጃን ለፌደራል መንግስት የክልሉ የማህበረሰብ ቡድን አሳልፎ መስጠቱ ተሰምቷል። በአሁኑ ሰዓትም በአወል አርባ የሚመራው የአፋር ክልል የፕሬዝዳንት ቡድን በቤተሰብ በመደራጀት በርከት ያሉ ምዝበራዎችን በክልሉ እየፈጸመ እንደሚገኝና ይህንንም በማስረጃ አስደግፈው ለፌዴራሉ መንግስት ማቅረባቸውን እየተሰሙ ያሉት መረጃዎች አመላክቷል። በቅርቡም የሲዳማ ክልል ፕሬዝዳንት በተመሳሳይ መልኩ ቤተሰባቸውን በካቢኒ በመሙላት በርከት ያሉ ወንጀሎችን በሲዳማ ክልል እየፈጸሙ ይገኛል ያሉ ከዛም አልፈው በ300 ሚሊዮን ዶላር በአሜሪካን ሀገር ቤት ገዝተዋል፣ በሚል ጠንከር ያሉ የሙስና ክሶች ለፌዴራል መንግስቱ እንደቀረበበት ለማረጋገጥ ተችሏል። ተመሳሳይ ሌብነት ውስጥ የተዘፈቀው በአራት ኪሎ የአብይ አህመድ አስተዳደር የሚመራው የአራት ኪሎ ስብስብም እነዚህን የህዝብና የማህበረሰብ ቅሬታዎች ወደ ጎን በማለት ለነዚህ ለእነዚህ የክልል ፕሬዝዳንቶች ሽፋን እየሰጡ ነው በሚል በአሁኑ ሰዓት ጠንከር ያለው ተቃውሞ በአራት ኪሎ አስተዳደር ላይ ጭምር እየቀረበ መሆኑንም እየተሰሙ ያሉት መረጃዎች አመላክተዋል። በመጨረሻም ከሰባት በላይ የሚጠጉ ከፍተኛ ወታደራዊ መኮንኖች በአሁኑ ሰዓት በእጅ ይገኛሉ ሲሉ የፋኖ ከፍተኛ ወታደራዊ አመራሮች መናገራቸው ተሰምቷል። ከሰሞኑ የአራት ኪሎ የአብይ አህመድ አስተዳደር በመከላከያው ኢታማዦር ሹም አማካኝነት የመስመራዊ መኮንኖች ጨምሮ በርከት ያሉ ወታደራዊ አመራሮቼ እየከዱና እየሸሹብኝ ነው በሚል መግለጫ ማውጣቱ ይታወሳል። በትላንትናው እለትም በሸዋ ቅጥና ደብረ ብርሃን ዙሪያ ላይ ከፍተኛ ወታደራዊ መኮንን በፋኖ ኃይሎች መማረኩን ተከትሎ ይህንን የእነ ብርሃኑ ጁላን መግለጫ የሰሙት የፋኖ ከፍተኛ ወታደራዊ አመራሮች በአሁኑ ሰዓት ከሰባት በላይ የሚጠጉ የመከላከያው ቁልፍ ወታደራዊ መኮንኖች በእጃቸው እንደሚገኙም ለአራት ኪሎ አስተዳደር ባወጡት መግለጫ ላይ ማስታወቃቸው ሰዎቻቸውን ለማረጋገጥ ችለናል። ክብራትና ክብራን ከአፍታ ሚዲያ ለሳት ያዝናቸው መረጃዎች እነዚህን ይመስላሉ። ኋላ ላይ በሌሎች አዳዲስ ሰበር መረጃዎች መልሰን ምናገኛቸው ይሆናል። እስከዛው ቻር ቆዩልን።